በዓለም መድረክ የአፍሪካ ስም በበጎ ከተነሳ አንዷ ምክንያት ይህቺ አገር ናት። አፍሪካውያን መኖራቸውንም በፍጹም የማናውቃቸውን ዓለም አቀፍ ደረጃዎች ከሀብታም አገራት ጋር እየተሻማች በመያዝ ስማችንን በበጎ ታስጠራልናለች። ጦርነት በሚያምሳት ደስታ በራቃት አፍሪካ ውስጥ ቁጥር አንድ ደስተኛ ዜጎች ያሏት፣ ቢሮክራሲው በዘመድና በገንዘብ በሚሰራባት አህጉር ዝቅተኛ ሙስና የሚፈጸምባት አገር ናት። በአፍሪካ በመሪነት ከያዘቻቸው ደረጃዎች መካከል የሚከተሉት ጥቂቶቹ ናቸው። በዜጎቿ የነፍስ ወከፍ ገቢ፣ በምርጥ መንግሥታዊ አስተዳደር፣ ለቢዝነስ ምቹ በመሆን፣ በኢኖቬሽን፣ የዜጎቿን ሰላምና ደህንነት በማስጠበቅ፣ ለቱሪስቶች የጉዞ ደህንነት በመስጠት የአንደኝነትን ማዕረግ ይዛለች። ደግሞ ውበቷስ ቢሆን ራሷን ገነት እያለች ነው የምትጠራው። ያዩዋት ሁሉ ይገባታል ይላሉ። የዓለማችን ቅንጡ ሆቴሎች፣ ውድ ሪዞርቶች ለቁጥር የሚያዳግቱ የጎልፍ ሜዳዎች መኖርን የሚያስመኙ የመኖሪያ መንደሮች መገኛ ናት የአፍሪካ ህብረትና የተባበሩት መንግሥታት ድርጅት አባል በመልካም ነገሮች ሁሉ ለትላልቆቹ የአፍሪካ አገራት ምሳሌ የሆነች ድንቅ አገር ትሆን እንጂ እሷስ ከአንድ የሀብታም እርሻ አትበልጥም 2000 ስኩዌር ኪሎ ሜትር ብቻ ነው የምትሰፋው አውስትራሊያ ውስጥ 24000 ስኩዌር ኪሎ ሜትር የሚሰፋ የገበሬ መሬት ማየታችንን አይረሱም የዜጎቿም ቁጥር ቢሆን አዲስ አበባ ውስጥ የሚገኝ የአንድ ክፍለ ከተማን ህዝብ ቢያክል ነው በተባበሩት መንግሥታት ድርጅት ሪፖርት መሠረት አሁናዊ የዜጎቿ ቁጥር 1.2 ሚሊየን ብቻ ነው። የቆዳ ስፋቷን መጥበብ፣ የዜጎቿን ቁጥር ማነስ አይተው ግን ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ አቅሟን አሳንሰው እንዳይገምቱ። በአብዛኞቹ መስፈርቶች የአፍሪካ ከባድ ሚዛን ልትሏት ትችላላችሁ። ይህንን በአንድ ምሳሌ እናሳያችሁ። አፍሪካዊ ሆነው የአንዲት አፍሪካዊት አገር ፓስፖርት ይዘው ወደ ተለያዩ የዓለም አገራት ጉዞ አድርገው ከነበር በየኤርፖርቱ ያለውን እንግልት ያውቁታል። በቂ ገንዘብና የበዛ የጉዞ ታሪክ እያላቸውም፣ ከአፍሪካ በመሆናቸው ብቻ ከሌሎች ተጓዦች ተነጥለው በየኤርፖርቱ ሰዓታትን በምርመራ ማሳለፍ የአብዛኞቹ የአፍሪካ አገራት ዜጎች እጣፈንታ ነው። የዚህችን የበሬ ግንባር የማታክል አፍሪካዊት አገር ዲፕሎማሲያዊ አቅም የሚያዩት ዜጋዋ በመሆኑም ኩራት የሚሰማውት ይህኔ ነው። ዜጎቿ ማነህ ወዴት ነ ሳይባሉ ሁሉንም የአውሮፓ ኅብረት አባል አገራት ጨምሮ ወደ 159 የዓለማችን አገራት ያለ ቪዛ መግባት ይችላሉ ልብ ያድርጉ በተባበሩት መንግስታት ድርጅት ዕውቅና የተሰጣቸው የዓለም አገራት 193 ናቸው የዚህች ሚጢጥዬ አፍሪካዊት አገር ዜጎች ታዲያ ከ193 የዓለም አገራት ወደ 159ኙ ያለ ቪዛ ሰተት ብለው መግባት ይችላሉ ከዋናው የአፍሪካ ክፍል የተነጠለች በውቅያኖስ የተከበበች ትንሽዬ ደሴት ናት ከደቡብ ምሥራቃዊቷ አፍሪካዊት አገር ሞዛምቢክ በ200 ኪሎ ሜትር ከአፍሪካዊቷ ትልቋ ደሴት ማዳጋስካር በ1100 ኪሎ ሜትር ርቀት ላይ ነው የምትገኘው። ሞሪሼስ ትባላለች። አብዛኞቻችን አናውቃትም። ለምናውቃትም ቢሆን ከሞሪታንያ ጋር ትምታታብናለች። ሁለቱ አገራት ጎረቤታሞች፣ አንዳንዴም አንድ አገር የሚመስሉን ብዙዎች ነን። ከስማቸው ውጪ ግን በጂኦግራፊም በታሪክም አይቀራረቡም። ሞሪታንያ በሰሜን ምዕራብ አፍሪካ የምትገኝ ከድሃ የአፍሪካ አገራት የምትመደብ የሳህል አገር ስትሆን የዛሬዋ መዳረሻችን ሞሪሼስ ግን በሕንድ ውቅያኖስ መሃል የምትገኝ ሀብታም አገር ናት። ሀብታሟን ትንሽዬ አፍሪካዊት አገር በፕሌን በመኪናና በእግር እየተጓዝን ከእግር እስከ ራሷ እናያታለን።